በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ናታ ናታ ናታን ታሪክ ሰራ፣ ናታን ታሪክ ሰራ። ያፌት ያ ሁላችንም እንደምናውቀው በጣም ሲፎክር ነበረ ብዙ ነገር ናታንን አሳጥቶት ነበረ። አሁን ግን ናታን ተበቀለው ማለት ነው። ሰላም ሰላም፣ ውድ ሀገሬ ልጆች ባላችሁበት ስፍራ ሰላማችሁ ብዝትርፍ ይበልላችሁ። አገራችንን ሰላም ያድርግልን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ስለምታበረታቱኝ በጣም እወዳችኋለሁ፣ በጣም አከብራችኋለሁ። የሀረግ ድራማ ያው ሁላችንም እንደምናውቀው በጣም አሪፍና አስተማሪ ድራማ ነው። እናም ከሀረግ ድራማ ምን ተማራችሁ? እናም ከቻላችሁ ቪዲዮን እስከ መጨረሻ ለመከታተል ሞክሩ ማለት ነው። ያፌት ያፌት አሁን ላይ ያለው ሁኔታ እያያችሁት ነው። ደግሞ ጉድ ሰራችሁ፣ ጉድ ሰራችሁ ኤፍራታ። አሁን ላይ እኔ አሻንጉሊትክ አይደለሁም ያለችበትን ምክንያት እነግራችኋለሁ እነግራችኋለሁ ምክንያቱም አሁን ፌክ ተሰራ፣ ፌክ ተሰራ። ምንድን ያደረገችው ናታን ከወገቡ በኋላ በጣም አለክልኮ እያደከመ ቤት ውስጥ ገባና ከወደቀ በኋላ ራሱን ስቶ ነበረ። የስራ ባልደረባው ስልክ ደወለለት ለያፌት። ያፌት ራሱን ስቷል። ከዛም ስልክ ቁጥሩን ወስዳ እያንዳንዱን ፋይል እያንዳንዱን መረጃ ኤፍራታ ምን አድረገች፣ ወደ ስልኳ አዘዋወረችው። ከዛም በኋላ አክም ቤት መሄድ አለብቅ እኔ እኮ ግርም ምን ያለኝ የምር እያንዳንዱ ነገር ካዘዋወረች በኋላ ህክም ቤት መሄድ አለበት ብላ ስጠራው እኔ ለዚች እኔማ ለዚች ጭርታ ብዬ በፍጹም አልሄድም እኔ እኮ ያፊት ነኝ አታውቂኝም እንዴ ሲላት አያ ህክም ቤት መሄድ አለብ በጣም እኮ ነው የተጎዳሁ አለችው እሷ አያውቅም ምንም የሚያውቀው ነገር የለም ራሱን ስትወድቋል ቀጥታ ከስልኩ ያለውን ፋይል እያንዳንዱን ወደ ስልኩ አዘዋወረችው ማለት ነው። ከዛም በኋላ ምንድን ያላት ቆይኔ፣ ከማን ጋር እያወራሽ እንደሆነ ታውቀሻል እንዴ? ያፌት መሆኔን ረሳሽ እንዴ ሲላት፣ እንዴ አሁን ከአሁን በኋላ እኮ የስልክህን መረጃ እያንዳንዱን ማወቅ አለብኝ እንዴ የሰማኒያ ሚስትክ አይደለውም እንዴ ስትለው፣ ምን አልሽ አላት። እንዴ ሰምተሃል፣ እኔ እኮ የሰማኒያ ሚስትክ ነኝ። ከእንግዲህ እያንዳንዱ ነገር ግዴታ ማወቅ አለብኝ አለችው ማለት ነው። ግን እኮ ወስደዋለች፣ እሱ አያውቅም ራሱን ስቶ ነበረ። ከእንግዲህ እኔ አሻንጉሊት አይደለሁም እንደ መጀመሪያ የምትጫወትብኝ አለችው ማለት ነው። ነገር ግን እሱ አልሰማትም፣ ቢሰማም ምንም አያመጣም። አሁን ላይ ያለው ሁኔታ ያው በጣም ከባድ ነው እና ይህንን ያደረገኝን እንደው መቼም አልፋታውም፣ እበቀላለሁ እያለ ይገኛል ማለት ነው። እያንዳንዱን መረጃ ደግሞ ኤፉዬ ወስደዋለች። ምን ሊፈጠር እንደሚችል እስቲ ገምቱ ማለት ነው። ምክንያቱም እያንዳንዱ መረጃ ያለው በስልኩ ላይ ነው። ከዚህ በፊት አሳይቷት ነበረ። ትዝ የሚላችሁ ከሆነ ከዚህ በፊት ናታን ያደረገውን እያንዳንዱን መረጃ በስልኩ ላይ ያለውን አሳይቷት ነበረ እና ይሄኛውን አጋጣሚ ኤፍራታ ደግሞ በሲስተም ተጠቀመች ማለት ነው። ከእንግዲህ ምንም ሊያደርጋት አይችልም ብዬ ነው የማስበው እና ከዚህ በፊት ያው ናታን ላይ በጣም ሲፎክርም ነበር ያለህን ሁሉ ወስጄ ባል የቀረችም ኤፍራታ ነች ፉንም ወስጅ አለው። የሰማንያ ሚስቴ ናት ምን ታመጣለ ብሎ በእሱ ላይ ብዙ ጊዜ ሲፎክር ነው የምናየው። ነገር ግን አሁን ላይ ድል አደረገ። ማን ናታን ማለት ነው። አቤ ታግሶ ታግሶ እልሁን የተወጣው ማለት ነው እና ድል ሰራ እና እንዳልኳችሁ ናታን ድል ሰራ እና እውነት በጣም ከባድ ነው። አስባችሁታል? የምታፈቅሩትን ሰው ማጣት ያ ሆኖ ሳለ ደግሞ ንብረታችሁን ሀብታችሁን፣ ካጣችሁ በኋላ የምትወዱትን ሰው ስታጡ እንደው ህይወት ራሱ ምዕረ በጣም ከባድ ነው። እና ናታን ላይ መፍረድ አይቻልም። ምን ያድርግ እንዴ? ያለህን ሁላ ወስጃለሁ አለው። የቀረችም ኤፍራታ ናት። እሷንም ወሰድኩብ ምን ታመጣል አለው እኮ ከአንዴም ሁለቴም ስንት ጊዜ ነው የፎከረበት። ነገር ግን ናታን ይችን ቀን ስለሚያውቅ ተበቀለው ማለት ነው። ከዛ ምን ይላል ወንድ ከሆነ ለምንድን ነው በፊት ለፊት የማይጋፈጠው? በጭለማ የሚወጋኝ? ይሄማ ጭርታ እኮ ነው። እኔ እኮ ያፌት ነኝ፣ አሳየዋለሁ ሲል ቆይ እሱ ማን ነው ትላለች ኤፍራታ ደግሞ። አይ ዝም በይ፣ እኔ አሳየዋለሁ ይላል ማለት ነው። እናም ከዛም በኋላ አሁን እንድታገግም የምሰራል ነገር ስላለ ልስራልክ አለች እና ከአጠገቡ ዞር ካለች በኋላ እኔ እኮ ከእንግዲህ እናም እንዳልኳችሁ እኔ እኮ ከእንግዲህ የእሱ አሻንጉሊት አይደለሁም አለች ማለት ነው። ምክንያቱም እያንዳንዱን መረጃ በስልኩ ላ ያለውን እንዳለ አዘዋውራለች። ከዛ ቆይ አንቺ ማንን ተማምነሽ ነው እንደዚህ የምታወሪው? ከማን ጋር እንደምታወሪ ግን ታውቆሻል። እኔ እኮ ያ ፊት ነኝ አለት። እንዴ እኔ እኮ የሰማኒያ ሚስጥክ መሆኑን አትርሳ። እያንዳንዱን ስለ ድርጅቱም ሆነ የተሸፈነውን እያንዳንዱ ነገር ከአንተ ጋር የማወቅ ግዴታ እንዳለኝ አትዘናጋ፣ አለችው ማለት ነው። ከዛም ጠረጠረ። እንዴ ቆይ ምን ተፈጥሮ ነው? ምንድን ነው እሱ? ያው እሱ አያስታውስም። በነገራችን ላይ በጣም ራሱን ስቷል። በጣም ደክሟል። ደሞ እየፈሰሰ ነው። አስባችሁታል። እና ያ ሁሉ ደም ራሱ ሲፈስ እሱ ራሱን ስቶ ኤፍራታ እያለ ሲተኛ እሷን ለአጣርጋ መረጃውን ወሰደች። ከዛ በኋላ ነው ተረጋግታ ከዛ ስታነሳው አንስታው ሶፋው ላይ አስተኛችው። ከዛም በኋላ ማሸጋውን ሂጂና አምጪልኝ፣ እኔ ራሴ አሽጋለሁ አላት ማለት ነው። ማሸጋውን አልኮል አመጣችለት። እናም ቁስሉን ራሱ ያሸገው አብረው፣ ያው እሷም እየጠረገችለት ነበረ። ነገር ግን ዛሬ ይገርማል። የሚገርማችሁ ነገር መረጃዎችን መውሰዷ ጠቅሟታል። ምክንያቱም አንድ ነገር አሁን ቢፈጠር ይህንን መረጃ እሷ ቀድም አሳልፋ ከሰጠች ያፌት ጉድ እንደሚሆን አስባችቷል። ምክንያቱም ከዚህ በፊት ምንድን ያለችው እኔ ያፌትን ማግባቴ ይጠቅመኛል ነው ያለችው ያቤትን ማግባት የሚጠቅምባት የሚጠቅም ምክንያት ምን እንደሆነ ነግራቸዋለሁ። ምክንያቱም ከዚህ በፊት ብዙዎች ሴቶች ታግተዋል። እናም እሷ ከዚህ በፊት እሷንም አግቷት ነበረ። ነገር ግን እሷ አምልጣ ነው የወጣችው። እናም ሲቀጥል እነኝ የታሰሩትን ሴቶችን ለማስፈጣት እናም ደግሞ የናታን ከዚህ በፊት የተወረሰበት ንብረቱን እቤቱን ደግሞ ለናታን አስመልሼ እሱን ደግሞ አሳስረዋለሁ። አሳልፌ ነው ለህግ የምሰጠው ብላ ነው ወስና ያፈትን ያገባችው ማለት ነው። ነገር ግን ከዚህም በፊት ደግሞ መጀመሪያ እሷ የማግባቷ መንስኤ ሁላችንም እናውቀዋለን። ለናታን ብላ ነው ምስዋት የከፈለችው። ናታን እስር ቤት እንዳይታሰር እንዲሁም ደግሞ እንዳይፈረድበት እንዲጎዳባት ስለማይፈልግ ነው። ሁለተኛው ደግሞ እሱን ማግባት ይጠቅመኛል ያለችው እነኚህ የታሰሩትን የሚሰቃዩትን ሴቶችን ለማስፈታት ሲቀጥል ደግሞ ያለውንም ንብረት ለናታን አሳልፌ ሰጥቼ ያፌትን ደግሞ አሳስረዋለሁ በሚለው ነው። አሁን ላይ የሰማኒያ ባሌ ነክ እያንዳንዱ ነገር የማወቅ ግዴታ አለብኝ ኃላፊነት አለብኝ ምናምን ስትለው እንዴ፣ ቆይ አንቺ ታውቀሻል እንዴ? ከማን ጋር ነው እያወራሽ ያለሽው? አላት። እሷም ደግሞ እንዴ፣ የሰማኒያ ባለቤት ሆነ ከእንግዲህ እኮ ትለዋለች። ግን እኮ ፌክ አድርገዋለች። የሚገርማችሁ ነገር ኧረ ያፌት ጉድ ተሰራ፣ ያፌት ጉድ ተሰራ። ናታን ድላደረገ ኤፍራታና ናታን ምን አለች በሉኝ። እነሱ ሁለቱ አንድ ላይ ይገጥማሉ፣ ያፌት ደግሞ ጉድ ይሆናል ማለት ነው። እናም ከዛም በኋላ ያ ክስቱ ልጅ መጣ። ነው ወንድሜ ምን ሆነክ ነው ሲለው፣ አረ ምንም ደህና ነኝ ሲለው፣ አረ ምን ደህና ነክ በሰላም ነው ወይስ ወቅተውክ ነው እንዴት አሉክ? ሲለው ማለት ነው። ከዛም በኋላ ያው ጭለማ ነዋ። ወንድ ቢሆን ኖሮ እኮ ቀን ነበር መጋፈጥ ያለበት ሲለው፣ በቃ ወቅት ወቅን አይደል? አይዞክ ወንድሜ ሲለው፣ ዝም በላንተ ደግሞ ከፊት የዘርበላ ነው። በጣም ያፌት አሁን ላይ ተጨንቋል፣ ግራ ተጋብቷል። በቃ በነገራችን ላይ ኤፍራታ በጣም ትፈሯል ነበር። አሁን ላይ በቃ እኩል ነው ከእሱ ጋር የምታውረው እሱ ራሱ ግራ ተጋብቷል። የሆነ የወሰደችበት ፋይል እንዳለ ባይነቃም ጠርጥሯል። በነገራችን ላይ እንዴ ስልኬን፣ እንዴት ይህን ነገር ልታቅ ቻለች እንዴት? በቃ ግራ ተጋብቷል። ምክንያቱም እሱ ከሳተበት ቦታ ከሳተበት ቦታ ሲነቃ ስልኩ እዛው ኪሱ ላይ ነው ያገኘው። ግን እኮ የኤፍራታ እያንዳንዱን መረጃ ወስዳ እዛው ኪሱ ላይ መለሰችው ማለት ነው። ምንም የሚያውቀው ነገር የለም። አሁን ላይ ጉድ ነው የተሰራው ያፈት። ነገር ግን ያው ከዚህ ነገር ነቅቶ ናታንን ጉድ አደርጋለሁ ቢልም ቢያስብም፣ አሁን መረጃው በኤፍራታ እጅ ገብቷል። አስገባቸው ማለት ነው በስልኩ አላለም፣ ወደ ራሷ አይገርምም። እና ምንም አይነት ድርጊት ቢያደርግም አሁን በቃ እንደ ድሮ ሊሆን አይችልም። ምክንያቱም በፊት ላይ እያንዳንዱ መረጃ በእጁ ላይ ስላለ ነው የሚያስፈራራቸው። እንዲሁም ደግሞ ናታንንም የሚያስፈራራበት ምክንያት ኤፍራታ በደንብ ስለምታውቅ ነው። ናታን ምንም አያውቅም፣ የሚያውቀው ነገርም የለም እሱ። ነገር ግን ይህንን ሚስጥር የምታውቅማ ናት ኤፍራታ ናት። ለዛ ነው ከስልኳ ወደ ራሷ ስልክ ያዘዋወረችው ማለት ነው። እንደውም ከሱ ውስጥ ፋይሉንም ዲሌት ማድረግ ትችላለች። ዲሌት ካረ ያገኟል የትም አያገኙም። እና ስልኩን ራሱን ስትወድቆ ስትጎረጉር ነበረ፣ ያለውን ነገር ወደ ስልኳ ስታዘዋውር ነበር። ስልኩ ጥር እራሱ የሚገርማችሁ ነገር እና በዚኛው ማለት ነው። በዚህኛው ዙር ምን አለች በሉኝ። ናታንና ኤፍራታ ያፌትን ጉድ እንደሚያደርጉ እርግጠኛ ነኝ። ምክንያቱም ናታንም አቅዶን የተነሳው ደግሞ ኤፍራታም አሁን ላይ እያደረገችው ያለው ድርጊት በቃ እሱ ራሱ ግራ ተጋብቷል። ያፌት ራሱ በጣም ምንድን ነው እንደዚህ ወንድ ወንድ የሚያደርግሽ? ቆይም በቃ ግራ ተጋብቷል ማለት ነው። እናም ሲቀጥል ናታንም አሁን ላይ ለጺም ለቤዛም ግልጽ አይደለም። ቆይ በፊት እኮ ከኛ ጋር ይበላል ይጠጣል፣ ምንድነው አሁን ላይ ጠግቦ እንኳን መቱ እኮ ከኛ ጋር ይበላል እያሉ ሲያወሩ ነበረ። ያው እነሱም ግራ ተጋብተዋል። አሁን ላይ ናታን አቅዶ የተነሳበት ምክንያት ጨረቃ፣ እናም ጨረቃ የሚላትን ኤፍራታን ለማስመለስ ነው። እንደሚመስለኝ ከሆነ በጣም እንደሚወዳት እንደሚያፈቅራት ሁላችንም እናውቃለን። ኤፉ ደግሞ ዞራ ዞራ ለናታን ናት። እሷም ይህን መስዋዕት እየከፈለች ያለችው ለናታን ስትል ነው። ናታንም ይህንን ነገር እያደረገ ያለው ለኤፉ ሲል ነው። ለዛሬ ይዤ የመጣሁት ቪዲዮ ይህንን ይመስላል። እንደተለመደው አስተያየታችሁ በኮሜንት አስቀምጡ። በጣም ወዳችኋለን። ተመልሰን እስክንገናኝ ድረስ መልካም ቆይታ።